ሰላም ውድ አማራ ሚዲያ ኮርፖሬሽን ተመልካቾቻችን እንደምን አላችሁልን? የአማራ ክልል የስነ ምግባርና የጸረ ሙስና ኮሚሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር ወደ እናንተ የሚያደርሱት የጸረ ሙስና ፕሮግራማችን ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። በዛሬው የጸረ ሙስና ፕሮግራማችን ደግሞ ወደ እናንተ የምናደርሰው ኮሚሽኑ ከሚሰራቸው ስራዎች አንዱ ሙስናን መከላከል ነውና ሙስናን በመከላከል ዙሪያ ምን እየሰሩ ነው የሚለውን ወደ እናንተ የምናደርስ ነው የሚሆነው። ፕሮግራሙን ያዘጋጀልን ደማቀ ቦጋለ ነው። ፕሮግራሙን በማስተዋወቅ ደግሞ እኔ ተስፋነሽ ጥሩና ሀብሬያችሁ ቆያለው። ከፕሮግራሙ ጋር መልካም ቆይታ ይሁንላችሁ። የነዋይ የቁስና መሰል ፍላጎት ለማሟላት ሲባል ኃላፊነትን እንደ መሳሪያ በመጠቀም የሚፈጸም የሙስና ድርጊት ግለሰቦችና ተቋማትን በአጠቃላይ ሀገርን የሚጎዳ የስብዕና ውድቀት ተግባር ነው። አደገኛ ወንጀል የሆነውን የሙስና ድርጊት ለመከላከል በሚደረገው ጥረት ውስጥ የአማራ ክልል ስነ ምግባርና ፀረ ሙስና ኮሚሽን ህብረተሰቡን በማንቃት የጸረ ሙስና ትግሉን እንዲያግዝ እየሰራ ይገኛል የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን በዋናነት በህግ የተሰጡት ተግባራት አሉ። እዚህም ውስጥ የመጀመሪያው የትውልድ ስነ ምግባር ግንባታ ስራ ይሰራል። ሁለተኛ የሙስና መከላከልና የአስቸኳይ ሙስና መከላከል ስራ ይሰራል። በሶስተኛ ደረጃ የሀብት ምዝገባና የተመዘገበው ሀብት ትክክለኝነቱን የማረጋገጥ ስራዎች የሚሰራ ሲሆን ከዚህ ውስጥ ዋነኛው የቅድመ መከላከል ወይም የሙስና መከላከል ተግባራትን ያከናውናል። ይህን ተግባር ሲያከናውን በመሰረታዊነት በክልል ደረጃና በቅርንጫፍ ደረጃ ደሴ፣ ደብረ ብርሃንና ጎንደር ቅርንጫፍ ጽህፈት ቤት አለን። እዛው ሳለን በየተቋማቱ በተወሰኑ ተቋማት የስነ ምግባር መከታተያ ክፍሎች ያሉን ሲሆን ሙስና ከመፈጸሙ በፊት የሚመጡ ጥቆማዎችን መነሻ በማድረግ የተመዘበሩ ሀብቶችን፣ የተወሰዱ ንብረቶችን እና ተያያዥ ከሙስና ጋር በተያያዘ ያሉ ችግሮችን የመከላከል የማጥናትና ተፈጽሞም ሲገኝ ንብረትና ሀብቱን የማስመለስ ስራ ይሰራል። ኮሚሽኑ በሙስና መከላከል ክፍሉ አማካኝነት የተቋማት የአሰራር ስርዓት ለሙስና ያለውን ተጋላጭነት በማጥናት የማስተካከያ አሰራር ስርዓቶችን እንዲተገበሩ ምክረ ሀሳቦችን በመስጠት ተግባራዊነቱን ይከታተላል። በሙስና መከላከል ዳይሬክተር ውስጥ ዋና ዋና ወይም አበይት ተግባሮች የሚባሉት የመጀመሪያው የመንግስት ተቋማት፣ የመንግስት መስሪያ ቤቶችና የመንግስት የልማት ድርጅቶች ለሙስና ያላቸውን ተጋላጭነት አሰራራቸው ለሙስና መከሰት በር የሚከፍት መሆን አለመሆኑን በመለየት በጥናት በመለየት ለሱ የመፍትሄ ሀሳቦችን መስጠት ነው። ዋናው ይሄ ሆኖ ይሄ ጋ ተያይዞ ጥቆማ የመቀበል ጥቆማዎችን ከተቀበልን በኋላ የሙስና ወንጀል ጉዳይ ያለባቸው ከሆነ ለሚመለከታቸው የፖሊስ አካላት እንልካለን። የሙስና ወንጀል ያልተፈጸመባቸው ነገር ግን አሰራራቸው ለሙስና ወንጀል በር የሚከፍት ከሆነ እነሱ መረጃዎች እዚሁ በማደራጀት ለአሰራር ስርዓት ጥናት የሚሆኑትን እንለይና አደራጅተን የአሰራር ስራ ጥናት እንዲካሄድባቸው እናደርጋለን። በኮሚሽኑም ጭምር የትኩረት አቅጣጫዎች አድርጎ የሚያስቀምጣቸው ተቋማት አሉ። ትልልቅ ጊዜ የሚፈጽርባቸውና የመሰረተ ልማት ግንባታ ስራዎች፣ ከመሬት አስተዳደር ጋር የሚያያዙ ስራዎች፣ የፍትህ አስተዳደርና የገቢ ተቋማትን ማዕከል አድርጎ ነው የሚሰሩ። ለአብነት የእኛ ኮሚሽን ባለፉት ወራት ጭምር የሰራባቸው ለምሳሌ የውሃ ተቋማት ላይ ጥናቶችን አድርጓል። ወደ ስምንት የሚሆኑ ፕሮጀክቶችን ጥናት ለማድረግ ተሞክሯል። ኢሚግሬሽን ተቋም ላይ ጥናት ለማድረግ ተሞክሯል። አሁን በቅርቡ ከ የባህር ዳር ሪጂን ኤሌክትሪክ ኃይል ኤሌክትሪክ አገልግሎት ጋር የሚያያዝ ጥናቶችን አድርጓል። የፈለገ ሕይወት ሆስፒታል ጋር የሚገናኝ ጥናቶችን አድርጓል። በእነዚህ ዝርዝር ጥናቶች ሙሉ ለሙስና በር የሚከፍሉ የአሰራር የአደረጃጀትና መሰል ተጋላጥ ያደርጉት የሚያስችሉ ፋይንዲንጎቹ ወይም ግኝቶችን አግኝቶ የማሻሻያ እርምጃዎችና ጥቆማዎች፣ ምክር ሀሳቦችን አድርጓል። ምክር ሀሳብ አንዱ ሂዶ ሂዶ የዳይሬክቶሮቱ አንዱ አገልግሎት ስለሆነ ማለት ነው። አንዱ ተግባር ነው እና እሱን አድርጓል። በአሰራር ስርዓት ጥናት ከሚያከናውንባቸው ወይም የትኩረት አጀንዳ ብሎ ከለያቸው ነገሮች መካከል አንዱ የሰው ኃይል አስተዳደር ስርዓቱን ቅጥር፣ ዝውውር፣ ደረጃ እድገት ላይ የሚፈጸሙ ድርጊቶች ካሉ እነሱን የመከላከል ስራ ነው የሚሰራው አንዱ። ሌላኛው ስራ በተለይ ደግሞ በውስን ቦታዎች ላይ ብቻ የሚሰጡ አገልግሎቶች ከውሃ ጋር የሚያያዙ ከኤሌክትሪክ ጋር የሚያያዙ የፍትህ ስርዓቱን ጨምሮ እሱ አንዱ የትኩረት መካከል ብለን እናስባለን። ከግዢ ስርዓቱ ጋር የሚያያዙ ከፋይናንስ ስራዎች ቼክ እና መሰለ የጥሬ ገንዘብ አስተዳደር ስርዓቱን ጭምር የሚጠይቁ ስራዎች ከዛ ጋር የሚያያዙ ስራዎች አሉ። በሌላ በኩል ደግሞ በአብዛኛው በተለይ ከፍቃድና መሰል አገልግሎቶች ጋር የሚያያዙ ስራዎች አሉ። ፍቃድ ከመስጊ አሽከርካሪዎች ፍቃድና መሰል ስራዎች ጋር የሚያያዙ ስራዎችን የሚሰራው በዚህ ዘርፍ ላይ አተኩሮ ይሰራል። ያጠና ነው ተቋም ከተጠይ ተቋሙ ጋር በመተባበርና በመቀናጀት ለአምስት ዓመት የሚቆይ የአፈጻጸም የድርጊት መርሃ ግብር ይዘጋጃል። የተዘጋጀው የድርጊት መርሃ ግብር መሰረት ደረጃ በደረጃ በወራት የሚፈጸሙ የሚስተካከሉ ይኖራሉ። በመካከለኛ ደረጃ የሚፈጸሙ እና የሚስተካከሉ የምክር ሀሳቦች ይኖራሉ። እንዲሁም ደግሞ እስከ አምስት ዓመት ድረስ ለምሳሌ ህግ ማውጣት፣ መመሪያ ማሻሻል፣ አሰራሮችን መትከል ወይም ደግሞ መዘርጋትን በተመለከተ ረጅም ጊዜና ተጨማሪ በጀት የሚጠይቅ ከሆነ እነሱን እስከ አምስት ዓመት በሚቆይ ክትትል ያደርጋል። ይህ የስራ ሂደት ወይም ኮሚሽኑ አብረን ከተጠይ ተቋማቱ ጋር በመሆን እንዲስተካከሉ ለምሳሌ በቅንጅት መስራት አለባቸው የሚባል ከሆነ በቅንጅት የሚሰሩበትን አሰራር መዘርጋታቸውን ከሚመለከታቸው ከተጠይ ተቋሙ ባለድርሻ አካላት ጋር የጋራ መግባቢያ ሰነድ ስምምነት ሰነድ አዘጋጅተው ወደ ስራ መግባታቸውን፣ መመሪያ የሚሻሻል ከሆነ ወይም አዲስ የሚወጣ ከሆነ መሻሻሉን፣ መውጣቱን፣ ተጠያቂዎች የሚኖሩ ከሆነ እንደ ተጠያቂነት ስርዓቱ እንዴት እየሄደ እንደሆነ አሁንም ይህ የስራ ሂደት ወይም ይህ ዳይሬክተር ክትትል ያደርጋል። በጥናቱ ዋና ዋና ግኝቶች ላይ ተመስርቶ የጋራ መግባቢያ ሰነድ ይዘጋጃል። ያ ብቻም አይደለም፣ ይሄን ለማስፈጸም የሚያስችል የድርጊትና መራሃ ግብር ስርዓት ይቀረጽለትና ተግባሩን የመከታተል ስራዎችን ያከናውናል ማለት ነው። እሱም በጋራ ሆኖ ተጠይ ተቋሙ ምን ማድረግ ምን ማድረግ አለበት የሚያጠነው ጽፈት ቤት ደግሞ የሚከታተለው ኮሚሽናችን ምን መስራት እንዳለበት የራሱን የተልእኮ ክፍፍልና ግልጽነት አድርጎ ወደ ትግበራና ክትል ስርዓቱ ይገባል ማለት ነው። አሁን ባለበት ሁኔታ በአብዛኛው ተቋም የሙስና ሌቭሊንጉ ይለያይ ካልሆነ በስተቀር ሙስና የሌለባቸው ከሙስና ነፃ የሆኑ ተቋማት አሉ ብለን አንወስድም። አንዳንዱ ቦታ ላይ ሰፋ ያለ የሙስና ችግሮች ያሉበት አለ፣ አንዳንዱ ቦታ ላይ ደግሞ ሌቭሉ ዝቅ ያለበት ቦታ አለ። እኛ በጥናት ከአሁን በፊት ባለፉት ዓመታት ለምሳሌ ከንግድ ተቋማት አካባቢ ያሉ ትራንስፖርት ዘርፉ አካባቢ ያሉ ተቋማት እና ከሌሎቹም ተቋማት የማጥናት ስራ ተሰርቷል። በዚህ ዓመት ብንወስድ ለሙስናና ብልሹ አሰራር ተጋላጭ ናቸው ብለን ከለየ ናቸው እና አሰራራቸው መስተካከል አለባቸው ብለን ከያዝ ናቸው ውስጥ የመጀመሪያው የኢሚግሬሽን እና የዜግነት አገልግሎት መስሪያ ቤት ጋር በተያያዘ ከፓስፖርት አገልግሎት አሰጣጥ ጋር በተያያዘ ጥናት ተጠንቶ ወደ ማስተካከያ እንዲያደርጉ እየተነጋገርን ያለበት ሁኔታ አለ። እዛው ሳለም የመብራት ኃይል አገልግሎት አሰጣጥ ጋር በተያያዘ ጥናት ተደርጎ እንዲያስተካክሉ የተደረገበት ሁኔታ አለ። ሌሎችም ተቋማት ውሃ ቢሮ ላይ ያደረግነው ጥናት አለ። ሰፊ ካሁን በፊት በጣም በሰፊው ሄድንባቸው ተቋማት አሉ። ገቢዎች ላይ ያጠና ነው ጥናት አለ። ሌሎችም መስሪያ ቤቶች የተጠኑ አሉ። በዚያም በጥናቱ መሰረት በዋናነተኛ ትኩረት የምናደርገው የተመዘበረ ሀብት ካለ የማስመለሱ እንዳለ ሆኖ አሰራራቸውን ለሙስና ተጋላጭ እንዳይሆን የማድረግ ስራ ነው የምንሰራው። በመንግስታዊ ተቋማት ውስጥ ከግዥ ከሰው ኃይል ቅጥርና መሰል ተግባራት ጋር በተያያዘ የሙስና ወንጀሎች ይፈጸማሉ። የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን እንዲህ ያሉ ወንጀሎችን ለመከላከል በሚደርሱት ጥቆማዎች ተመስርቶ የማጣራትና ተቋማት የማስተካከያ እርምጃ እንዲወስዱም ያደርጋል። በመንግስት ገንዘብ፣ በህዝብ ገንዘብ አንድ ስራ ለማሰራት ወይም ግዥ ለመፈጸም ጨረታ በሚካሄድበት ጊዜ በጨረታ ሂደቱ ወቅት አላግባብ የሆኑ ነገሮች ወይም የግዥ ህጎችን፣ የግዥ መመሪያዎችን የሙስና ወንጀል ህጎችን ወይም ሙስና ለመከላከል የወጡ ህጎችን የሥነ ምግባር ደንቦችን በጣሰ መልክ ከሆነ ጨረታው እየተካሄደ ያለው እሱ ወዳው የማስቆም እና ምርመራ በማድረግ የማስተካከያ እርምጃ እንዲወሰድ ወይም አጫራች ተቋሙ የማስተካከያ እርምጃ እንዲወስድ እናደርጋለን። ይህም አንዱ የሙስና መከላከል ዳይሬክቶሬት አበይት ተግባር ነው። የአስቸኳይ መከላከል ስራ ይሰራል። የአስቸኳይ መከላከል ስራ ማለት በአስቸኳይ ጥቆማ፣ በአቤቱታ መጣው ከ6 ከ20 ቀን ጨርሶ በቂ ቅድመ ዝግጅት አድርጎ አጥኘው ሂዶ የሚከላከላቸው ስራዎች ናቸው። አንዱ ቆየት ያለ ይሆናል እንጂ ትምህርት ቢሮ ላይ የነበረ ግዥ ላይ በተደረገ በግዥ ጨረታ ላይ በደረሰ ጥቆማ ምርመራ ተደርጎ ወደ 170 ሚሊዮን ብር ግዥ ሊፈጸም ነበር። ያ እንዲቀርና እንዲስተካከል ተደርጓል። ስለዚህ መንግስት ብዙ አትርፏል ማለት ነው። የክልሉ መንግስት አሁን በቅርቡ በውሃ ቢሮ በውሃ ቢሮ ውሃ ልማት ቢሮ ላይ ይፈጸም ሊደረግ የነበረ ግዥ ላይ በስምንት ወርልድ ባንክ ድጋፍ በሚያደርግላቸው ፕሮጀክቶች እሱ አካባቢ ላይ ጥቆማ ደረሰ። ከነዚያ በአምስቱ ላይ ምርመራ ተደርጎ ከስምንት መቶ ሚሊዮን ብር በላይ የሚያወጡ ፕሮጀክቶች ግዥ ሂደት እንዲስተካከል ግዥ ሂደቱ ችግር ያለበት ስለሆነ እንዲስተካከል በማድረግ ሪኮማንዴሽን የወሳ የምክራ ሀሳብ ተሰጥቷል ማለት ነው። በዚህ ዓመት ለምሳሌ ውሃ ቢሮ ላይ የነበረ ወደ ስምንት ፕሮጀክቶች የተካተቱበት ትልልቅ የግዥ ሂደትን በቀረበ ጥቆማ ላይ ተመስርቶ የሚያስፈልገውን ደንቦች መመሪያዎችና ስርዓቶችን መርምረው ብቁ የሆኑ ባለሙያዎች ሂደው አመሳክረው ሂደቱን እንዲቆምና ና ማሻሻያ እንዲደረግ አድርገዋል። ይሄ በጣም ትልቅ አብነት ነው በዚህ የአስቸኳይ መከላከል ስራ በባህሪው ወይ ከሚዲያ ጥቆማ ከአቤቱታ ጠቋሚዎችም ጭምር መጠው ከዛ ላይ መንጭቶ ብቁ የሆነ ባለሙያዎች ተልዕኮው የሚያከናውኑት ተግባር ነው። በአጭር ጊዜ የሚከናወን በጊዜ ክልል ደረጃ ከስድስት ቀን እስከ ሀያ ቀን የሚጨርስ ማለት ሆኖን የሚከናውነው እና ለአብነት ይህን ስራዎችን ሰርተናል መሰል በጣም ዘርፈ ብዙ ስራዎችን ለመስራት ተከናውኗል። ኮሚሽኑ በክልሉ ያሉ ተቋማትን የአሰራር ስርዓት ለሙስና ያላቸውን ተጋላጭነት ከማጥናት በዘለለ የራሱን የአገልግሎት አሰጣጥ በማጥናት የደንበኞቹን ፍላጎት ለማሟላት ይሰራል። መንግስት ተልእኮ ሰጥቶታል። ማህበረሰቡም አደራ ጥሎበታል። ማህበረሰቡ በሰጠው አደራና መንግስት በህግ በሰጠው ተልእኮ መሰረት አሁን ማህበረሰቡ ምንድን ነው የሚፈልገው ከዚህ ተቋም ተገልጋዮች ይህን ተቋም ምን እንዲያደርግ ነው የሚፈልጉት? የሚል የፍላጎት ጥናት ያካሄዳል። በፍላጎት ጥናቱ መሰረት ኮሚሽኑ ወይም ደግሞ እያንዳንዱ ዳይሬክተሬቶች ለምሳሌ ትምህርትና ስልጠና፣ ሀብት ምዝገባ ላይ ምን መሰራት አለባቸው? ምን ቅድሚያ ይሰጣቸው? የህብረተሰቡን ጥያቄ ለመመለስ ምን ማድረግ አለብን? የሚለውም በጥናት ይለያል። ካጠና በኋላ የተገልጋዮችን ወይም የህዝባችንን ወይም የክልሉ መንግስት ፍላጎት ለማርካት የሚያስችሉ ስራዎችን፣ ዘዴዎችን፣ ስትራቴጂዎችን ለመቀየጽ ስልቶችን ለመዘርጋት የሚሆን ስራዎችን ለመስራት የሚያስችሉ ጥናቶች ይጠናሉ። የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን በተለያዩ ጊዜያት በልዩ ልዩ ተቋማት ላይ በሰራው ጥናት ተገልጋዮችን ለእንግልትና ለሀብት ምዝበራ በር ከፋች የነበሩ አሰራሮች እንዲሻሻሉ በማድረግ ውጤት እንዲያመጡ ማድረግም ችሏል። ለሙስና በር የሚከፍተውን አሰራር በመዝጋት ረገድ ጥቅም እስከሰጠ ድረስ ለህዝብና ለመንግስት የትኛውም ተቋም ላይ ጥናት እናጠናለን። ቅድሚያ ትኩረት የሚሰጣቸው አሉ። እስካሁን በጠቅላላው ወደ አርባ ሦስት እና ከዚያ በላይ የሚሆኑ የጥናትና ምርምር ስራዎች አውጥተናል። ከነዚህ ለምሳሌ በ2015 አመተ ምህረት ያደረግነው ጥናት የነዳጅ ድጎማን የተመለከተ ጥናት አድርገን ነበር። ለምሳሌ ያክል ለማንሳት አንዱ ጋራጅ ውስጥ የነበሩ የህዝብ ተሽከርካሪዎች ለሁለትና ለሶስት ወራት ጋራጅ ውስጥ ተቀምጠው ጥገና ላይ ወይም ደግሞ ማቆያ ላይ ተቀምጠው የመንግስትን ድጎማ ግን አገልግሎት እንደሰጡ ተደርጎ ይወሰድ ነበር። ለምሳሌ አንድ ከፍተኛ ህዝብ ማመላለሻ ተሽከርካሪ ወይም በተለምዶ አውቶቡስ የምንለው እስከ አንድ ሺህ ስምንት መቶ ብር ድረስ በቀን አገልግሎት እንደሰጠ ተቆጥሮ፣ ነገር ግን ጋራጅ ተቀምጦ የሚወስድበትና በዚሁ በክልላችን ውስጥ እስከ አራት መቶ ሺ ብር ድረስ ያለ አግባብ ይወሰዱ የአሽከርካሪ ባለሀብቶች መኖሩን በጥናት ደረስንበት። ሌላው ባጃጅ በቀን 210 ብር በቀን ድጎማ ይሰጣል። ለባጃጅ በቀን 110 ብር። ነገር ግን ባጃጅ እንደ አውቶቡስ ተደርጋ ተቆጥራ በቀን 1800 ብር የሚሰጥበት አግባብም ነበር። ሌላው ኦሮሚያ ላይ አስመዝግቦ ኦሮሚያ ክልል ተሽከርካሪው ተመዝግቧል፣ እንደገና ደግሞ አማራ ክልል ተመዝግበው በሁለቱም ክልሎች ድጎማ የሚያገኙባት ደግሞ አሰራርም ነበር። እጅግ የከፋውና የሚያሳዝነው የቤት መኪኖች ድረስ ተመዝግበው ድጎማ የሚወስዱበት አሰራር ነበር። በነዳጅ ድጎማ አማካይነት ይሰሩ የነበሩ ብልሹ አሰራሮችና የሙስና ተግባራት እንዲቀሩ ተደርጓል። የክልሉንን ማህበረሰብ ወይም የተገልጋዮቻችንን እና የክልልን መንግስት ትኩረት ስቦ የነበረ ጉዳይ የቀበሌ ቤቶች አስተዳደር ጉዳይ ነበር። ከተሞች፣ ክፍለ ከተሞች ወይም ቀበሌዎች፣ የከተማ ቀበሌዎች የሚያስተዳድሯቸው የመንግስት ቤቶች በተለምዶ የቀበሌ ቤቶች ወይም የመንግስት የኪራይ ቤቶች የሚባሉት የኪቢአዴን አይጨምርም። እነሱ አካባቢ ላይ የነበሩ የሙስና እና ብልሹ አሰራር ችግሮች እንደነበሩ በተደጋጋሚ ጥቆማ ይመጣ ስለነበር ጥቆማውን በማደራጀት እንደተለምደ የአሰራር ስርዓት ጥናት አደረግን። በአጠቃላይ ክትትልና ቁጥጥር አሰራሩ የላላ መሆኑን አንዱን ችግሩ ለየን። ሌላው መረጃ የማያያዝ ከፍተኛ ችግር፣ የመረጃ ያያዝ ከፍተኛ ችግር የነበረበት አሰራር ነው። ቤቶቹ ቁጥራቸው አይታወቅም። የቀበሌ ቤቶች ወይም የመንግስት ቤቶች ለግለሰቦች አላግባብ ይዞራሉ። ብዙ ቤቶች የጠፉበት፣ ማርቆስ፣ ባህር ዳር፣ ጎንደር፣ ወረታ፣ ቻግኒ፣ ፍኖተ ሰላም በርካታ ቤቶች በዚህ መንገድ ማስረጃቸው ተሰውሮ ማስረጃቸው ሆን ብሎ እንዲጠፋ ተደርጎ ቤቶች ወደ ግል እንዲዞሩበት የተደረገበት ሁኔታ በስፋት መኖርም በጥናቱ ለየን። በዚያ መሰረት ምክር ሀሳቦችን ለሚመለከታቸው ባለድርሻ አካላትና በዋናነት ለወቅቱ የከተማ ልማትና የከተማና ቤቶች ልማት ቢሮ የአሁኑ ከተማና መሰረተ ልማት ቢሮ ሁመራ ላይ በተደረገው መድረክ የጥናት ውጤቱ ቀረበ። ጎንደር ላይ በተደረገ ስብሰባ ፍርድ ቤቶች የቀበሌ ቤቶችን እንዳያከራከሩ አቅጣጫና ስርኩራር የተላለፈበት ሁኔታ ከዚያም ቀጥሎ የሲስተም እንዲዘረጋ መረጃ የመያዝ ሲስተም በፌዴራል ደረጃ የቤቶችን መረጃ በስርዓቱ መያዝ ማደራጀት እና በቀላሉም እንዲገኝ አክሴሲብል እንዲሆን ማድረግ የሚያስችል አሰራር ይዘርጋ፣ ሲስተም ይዘርጋ፣ ሲስተሙ ዲጂታላይዝ ይሁን የሚል ወይም ዘመናዊ ይሁን የሚል የምክር ሀሳብ ነበር። እሱን አሰራር ወደ ክልል መጥቶ እንዲተገበር የተጀመረ አሰራር ነበር። መመሪያዎችንምና የሕግ ክፍተቶችን ለመሙላት የሚያስችሉ አሰራሮች እንዳሉ እንትኗለን ተከታትለን የደረስንበት ሁኔታ አለ። ሌላው በክልላችን የተሽከርካሪ መንጃ ፈቃድ አሰጣጥ ከፍተኛ የሙስና ችግር ያለበት እንደሆነ ጥቆማ መጣ፣ የህዝብ እሮሮ ነበር። የማስተካከያ ሀሳብ እንዲሰጥ ተደርጓል። የቅርብ ጊዜ ጥናት ነው። የመጣውን ለውጥ በእርግጥ አሁን በአግባቡ አልገመገምነውም። በገቢዎች አካባቢ ይፈጸሙ የነበሩ ወይም ደግሞ ለቅሬታ ከፍተኛ ቅሬታ የነበረባቸው የአሰራር ስርዓቶች ነበሩ። እሱንም እንደዚሁ ጥናት ተደርጎ በጥናቱ መሰረት ከገቢዎች ባለስልጣን ጋር የአውደ ጥናት ወይም ኮንፈረንስ ተካሂዶ የጥናት ውጤቱ ቀርቦ የማስተካከያ እርምጃ እንዲደረግ ተደርጓል። ሌላው በባህር ዳርና ፈለገ ህይወት ሆስፒታል የግዢና ንብረት አስተዳደር ሁኔታ ላይ የሚፈጸሙ ብልሹ አሰራሮች ነበሩ። ለምሳሌ ቫይታል ይሏቸዋል እነሱ በባለሙያዎቹ ጠቃሚ መድኃኒቶች ተገዝተው ለህዝብ ሳይደርሱ ወዲያው ይወጡ ነበር፣ ወጪ ይደረጉ ነበር በከፍተኛ ገንዘብ የሚገዙ መድኃኒቶች፣ በቀላሉ የማይገኙ መድኃኒቶች ወዲያው ተገዝተው ወጥተው በግል ፋርማሲዎች የሚሸጡበት ሁኔታ ነበር። ሌሎችም በምግብ ቤት ለህሙማን በሚቀርበው ምግብ ጨረታ ሂደት ላይ ያለ ጨረታ የመስጠት አስቸኳይ ነው በሚል ሌሎች መቅረብ የሚገባ ለምሳሌ የምግብ መጠኑ ባላግባቡ በጨረታ ውሉ መሰረት አለመሆን ያላቀረቡትን ወተት፣ ያላቀረቡትን እንቁላል፣ ያላቀረቡትን ዳቦ አቅርበናል ማለት እና ወዘተ ችግሮች፣ ዘርዘር ያሉ ችግሮች ነበሩ። በቃ በንብረት አያያዝ ላይ የተመለከቱ እንደዚሁም ደግሞ የመጠቀሚያ ቀናቸው የደረሰ መድኃኒቶችና የመጠቀሚያ ቀናቸው ያልደረሰ መድኃኒቶች በአንድ መጋዘን ውስጥ በቆርቆሮ መጋዘን ውስጥ ሙቀት ባለበት መጋዘን ውስጥ መድኃኒቱን ሊያበላሽ በሚችል ሁኔታ ተቋም እንትኖች የሉንም በሚል ክፍሎች የሉንም በሚል ተከዝነው ወይም ተከማችተ የሚቀመጡበት አሰራር እንደነበረም እና ሌሎች በርካታ ችግሮችን አይተን እነሱ ችግሮች እንዲስተካከሉ ሪኮማንዴሽን ተሰጥቷል። አሁን ክፍሎች እየተገነቡ ያሉበት ሁኔታ በመድኃኒት ላይ የመድኃኒት ቫይታል ወይም ጠቃሚ መድኃኒቶች እንዳይወጡ ወደ ውጭ ስታፍ ሐኪም አንድ ዶክተር ለስታፍ በአጠቃላይ የሆስፒታሎቹ ሰራተኞች የሚታመሙ ከሆነ በትክክል መርምሮ በትክክል መድኃኒት የሚያዝ ሐኪም እንዲመደብ ይህም አሰራር በክልሉ ተሞክሮ እንዲወሰድና በሌሎች አካባቢዎችም ተግባራዊ እንዲሆን የተደረገበት ሁኔታ አለ። ባጭሩ እንግዲህ ከበርካታ የጥናትና ምርምር ውጤቶች ወይም የአሰራር ስርዓት ውጤቶች እነዚህን ለምሳሌ ጠቀስን እንጂ ብዙ ጊዜ የሚወስዱ ብዙ አሰራር ስምንትኖች የተጠኑ አሉ። ችግሮቹ የሚመነጩት ሲስተም ነው ብለን ነው የምናስበው። ትልቁ ነገር ከስርዓት ጋር የሚያያዝ ስለሆነ ከስራ ስርዓት ጋር የሚያያዝ ስለሆነ የአሰራር ስርዓት መገንባት አንዳንዶቹ ጊዜ የሚጠይቁ ናቸው። የአስቸኳይ መከላከል ስራዎች ከሆኑ እዛው ላይ ታቆማቸዋል። ያን ተግባር ቲፒካል ሂደት ተንደርድረ ብቁ መረጃዎችን ይዘ ጠቋሚዎችን ይዘ መርምረ እዚህ ላይ መቆም አለበት ብለ ተስተካክላል ተስተካክሏሉ። ቅድም ለምሳሌ በግዢ ስርዓቱ የነበሩ ሂደቶችን አቁመናል። በገለጽኩት ተቋም ላይ በውሃ ቢሮው ላይ ማለት ነው። እሱ አንዱ ተግባር እነዚህን ለመለየት የተጋላጭነት ደረጃዎችን በዋናነት አተኩሮ የሚሄድባቸው መስኮት ሶስት ናቸው። አንደኛው ከተግባሩ ባህሪ በመነጬ ነው። ሁለተኛው የቁጥጥር እና የክትትል ስርዓቱ በራሱ እንደ ስርዓት ሲስተሙ ላይ ያለውን ጋፕ በራሱ በመነጭ ነው። ሶስተኛው የሚያንቀሳቅሰው የሀብት መጠን ላይ አተኩሮ ይሰራል ማለት ነው። በዚህ ሂደት ላይ ባለፉት ወራት በርካታ ስራዎች ተከናውነዋል። በርካታ ስራዎች በሰው ኃይል ስምሪት ዘንድ የሚፈጸሙ በተሽከርካሪ ፍቃድ ለምሳሌ ከተሽከርካሪ ፍቃድ ከመስጠት ጋር ተያይዞ የስምሪቱንም ጭምር መልክ ከማስያዝ ጋር የነበሩ ግን ያልተገቡ የአሰራር ስርዓቶችን መልክ ለማስያዝ የአስቸኳይ መከላከል ስራዎች ቀርበው ጥናቶቹ ተፈፃሚና ተግባራዊ እንዲሆኑ ብርቱ ስራዎች ተከናውነዋል የሚል እምነት አለኝ። በዋናነት ትኩረት አድርገን የምንሰራው ሁሉም ተቋማት ላይም ቢሆን በመሰረታዊነት ደግሞ ሰፊ ሀብት የሚያንቀሳቅሱ ሰፊ አገልግሎት የሚሰጡና ሰፊ ለብልሹ አሰራርና ሙስና የተጋለጡ ናቸው የሚሉትን ትኩረት አድርገን የምንሰራ ነው የሚሆን። ይህንን ተግባር ስናከናውን አንደኛው ሜካኒዝማችን ከሚመጡ ጥቆማዎችና ከሚመጡ አቤቱታዎች ባለፈ በእኛ በራሳችን ሙስና ሊፈጸምባቸው ወይም ብልሹ አሰራር ሊፈጸምባቸው ይችላሉ የሚባሉ ተቋማትን በመለየት አሰራራቸው ምን ይመስላል የሚለውን የመፈተሽ ስራ ይሰራልኝ አጠቃላይ የስራ እንቅስቃሴያቸው ምን ይመስላል የሚለውን የመፈተሽ ስራ ይሰራልኝ፣ በጥናት የማስደገፍ ስራ ይሰራልኝ። እዛው ሳለም በጥናት ሂደታችን ብልሹ አሰራርና ሙስና ተፈጽሞ ከተገኘ ወደ ምርመራና ወደ ተጠያቂነት እንዲገባ ይደረጋል። ከዛ መለስ የሆኑ ነገሮች መሻሻል ያለባቸው መስተካከል ያለባቸው የአሰራር ግድፈቶች ካሉና ለቀጣይም በዚህ አግባብ መስተካከል አለባቸው የምንላቸው ካሉ እንዲስተካከሉ ይደረጋል። ከአስቸኳይ የሙስና መከላከልና ከአሰራር ስርዓት ጥናት ጋር በተያያዘ የምናጠናቸውን ጥናቶች መነሻ ተደርጎ በምንሰጣቸው ምክረ ሀሳቦች መሰረት ለውጥ አምጥተዋል ብለን የምናስባቸው ለምሳሌ ገቢዎች ተቋም አካባቢ፣ ውሃ ቢሮ የሰጠነውን ፊድባክ ተቀብሎ ሙሉ በሙሉ የማስተካከል ስራ ተሰርቷል። የክልሉ ውሃ ቢሮ ማለት ነው። ሌሎችም ትራንስፖርት ተቋምም ንግድ አካባቢም እነዚህ የሰጣቸው የሰጠናቸውን ግብዓት ተከትሎ በማስተካከል በኩል የተሻለ ነገር አለ። ሲያስተካክሉ ደግሞ እስከምን ድረስ ነው ሄዱ? ቴክኖሎጂን በመጠቀም ጭምር አሁን አንዱ ሙስናን የምንከላከልበታለን ብለን የምናስበው ከእጅ ለእጅ አገልግሎት ወይም ፊትለፊት ንክኪ ነጻ የሆነ አገልግሎት በመስጠት ቴክኖሎጂን በመጠቀም ሙስና እንከላከላለን ነው አንዱ ይዘ ነው እየሰራ ነው ያለን ስራ። በዚህ በኩል ላይ አንዳንድ ተቋማት እየሄዱበት ያለው ነገር በጣም እውቅና የሚሰጠውም የተሻለም ነገር አለው። ገቢዎች ከግብር ግመታ ጀምሮ እየሄዱበት ያለው ቴክኖሎጂን በመጠቀም ንግድ ተቋማት የኦንላይን አገልግሎት በመስጠት ከንግድ ፍቃድ እድሳትና ተያያዥ ነገሮች፣ የትራንስፖርት አገልግሎትም በተመሳሳይ በቴክኖሎጂ የታገዘ በማድረግ በኩል እየሄዱበት ያለው ርቀት የተሻለ ነው። በእኛም በኩል የሰጠናቸውን ግብዓት በመጠቀም በኩልም ጥሩ ነገር አለ ብለን እንወስዳለን። በመንግስታዊ ተቋማት ውስጥ የሚፈጸሙ የሙስና ድርጊቶችን በመከላከል ተግባር ውስጥ ለሙስና በር ከፋች አሰራሮችን ከመድፈን በዘለለ የህብረተሰቡ ሚናም ቀላል አይደለም። በዚህ ረገድ ህብረተሰቡ ለኮሚሽኑ የሙስና ድርጊት ጥቆማዎችን በማቅረብ በኩል ግንዛቤው የተሻለ ነው ማለት ይቻላል። ቀድሞ ኮሚሽኑ ሲቋቋም ጀምሮ የሙስና ወንጀል ክስና ምርመራ የስራ ሂደት አብሮ ስለነበርና ለእሱም ጥቆማ ይመጡ ስለነበር አሁንም ማህበረሰቡ ውስጥ እንኳን ለአስቸኳይ መከላከል ጥቆማ የሙስና ወንጀልን ለመጠቆም የሚመጡ በርካታ የማህበረሰባችን ክፍሎች አሉ፣ ብዙ ናቸው። እና የጥቆማ ባህሉ ጥሩ ነው። ነገር ግን እዚህ ላይ መስተካከል ያለበት ጉዳይ የሙስና ወንጀልን በተመለከተ ቅድም በጠቀስኳችሁ አዋጅና ሕግ መሰረት ለፖሊስ ኮሚሽን ጥቆማው እና ምርመራው፣ ክሱ ደግሞ ለክልላችን ፍትህ ቢሮ በተዋረድ እስከ ዞንና ወረዳ እስከ መምሪያ ድረስ እስከ ዞን ድረስ ስለሄደ ማህበረሰቡ የሙስና ወንጀል ተፈጽሞብኛል ካለ ወንጀሉ ፍጻሜ ያገኘ ከሆነ ተሰርቶ ከሆነ ወንጀሉ ተፈጽሞ ከሆነ ድርጊቱ ተከናውኖ ከሆነ ሙስና ወንጀል ተፈጽሞ ከሆነ ለፖሊስ፣ ዞን ፖሊስ፣ ወረዳ ፖሊስ፣ ለክልል ፖሊስ ጥቆማውን ቢሰጥ ወንጀሉ ገና ፍጻሜ ያላገኘ ከሆነ ሊፈጸም በዝግጅት ላይ ያለ ከሆነ በተለይ ቅድም እንደተናገርኩት በሰው ኃይል ስምሪት ላይ እና በግዢ ላይ በግዢ ሂደት ላይ ሊፈጸም ያለ ከሆነ አቤቱት አቅራቢዎችም ጥቆማ አቅራቢዎችም ለኮሚሽኑና ለቅርንጫፍ ጽፈት ቤቶቹ ቅድም እንደተናገርኩት ደብረ ብርሃን፣ ደሴና ጎንደር ማዕከል ላይ ደግሞ ባህር ዳር ላይ ላለው የክልሉ የስነ ምግባርና የጽረ ሙስና ኮሚሽን ቢመጡ ጥቆማውን ተቀብሎ አስቸኳይ መከላከል የሚያደርግ ክፍል ስላለ ለችግራቸው ለአቤቱታቸው ለጥቆማቸው አስቸኳይ መፍትሄ እንሰጣለን። ሙስናን በመከላከልና ብልሹ አሰራርን በማስወገድ በኩል የህብረተሰብ ተሳትፎ ምን ይመስላል ብለን ስናይ ከጊዜ ወደ ጊዜ መሻሻል አለ። አሁን ህብረተሰቡ ጥቆማ የመስጠት ችግር የለበትም፣ ማስረጃ የመሆንም ችግር የለበትም። ነገር ግን የተሰጠውን ጥቆማና በተሰጠው ማስረጃ መሰረት ጫፍ በማድረስ በኩል ያሉ ውስንነቶች አሉ። በሚፈለገው ልክ ተጠያቂ በማድረግ በኩል አሁንም የህብረተሰቡ ፍላጎት የሚያረክ አይደለም፣ ብዙ ነገሮች ይቀራሉ። ስለዚህ ይሄ በሚሆንበት ጊዜ ህብረተሰቡ በነጻነት ጥቆማ በመስጠት ማስረጃ በመስጠት በኩል በሚፈለገው ልክ ላይሆን ይችላል። ምክንያቱም የሰጠውን ጥቆማ የሰጠውን ማስረጃ ወስዶ የሚመለከተው የፍትህ አካል ጫፍ ካላደረሰ ህብረተሰቡ የጥቆማ ተነሳሽነቱ ላይኖረው ስለሚችል፣ በዚህ ዙሪያ ላይ መስራት አለብን ብለን እናስባለን። ተመልካቾቻችን የዛሬው የጸረ ሙስና ፕሮግራማችን የተከታተላችሁትን ይመስል ነበረ ኮሚሽኑ ከሚሰራቸው ስራዎች መካከል አንዱና ዋነኛው የሆነውን ሙስናን የመከላከል ተግባር ላይ ምን እየሰራ ነው የሚለውን ያስዳሰስንበት ነበረ ቀጣይ ደግሞ በሌላ ሀሳብ የምንገናኝ ነው የሚሆነው ፕሮግራሙን በማዘጋጀ ደመቀ ቦጋለ ፕሮግራሙን በማስተዋወቅ ደግሞ ተስፋነሽ ጥሩነህ አብሬያችሁ ነበርኩ ቀጣይ ከሌሎች የአማራ ሚዲያ ኮርፖሬሽን ፕሮግራሞች ጋር መልካም ጊዜ ይሁንላችሁ